ምናሴ ትልቅ ስህተት ሰራ። ታምቹን በፖሊስ አስያዘው። አንቹም በጣም ተቀየመችው። እንደውም ጆሮ የጆሮ ጓደኛ እስከሆነ ድረስ እንግዲህ ታምቹን በማሳሰሩ እናቱ ወይዘሮ ሚላት በጣም አዘነችበት። ሌላው ደግሞ እንግዲህ የሚያሳዝነው ነገር በስተመጨረሻ ክፉቱና ረመኔዋ እንግዲህ ባዩሽ ወደማይቀረው ሄዳለች ማለት ነው ወደማይቀረው ተሸኝታለች። እንግዲህ በጣም ብልጥ ሲያጫውታት ጋርዷ እንግዲህ የገዛ ጋርዷ ሸኝቷታል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ደስ ሰዎች እንዴት ናችሁ? ከኔ ከሁሉ ሰላም አልሐምዱሊላህ ረቢል አለሚን። ያላችሁ ሰማችሁ ብዛት ይበል ላይክ፣ ኮመንት፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሁኑ። እንግዲህ ታምቹ እርግብ ከሄደች በኋላ ከእርግብ እንግዲህ ፍቅር ይዞት በጣም ራሱ ስቶ በየመንገዱ ከጓደኛ ጋር ጠፍቶ እንግዲህ ከነ ጆሮ ጋር እየኖረ ነበር። እዚያ መሀል እንግዲህ ድንብላ ላግኝተው በየጊዜው አገልግል እዚያ እየሄደች እያበላችሁ እና ለማና አገልግል ዝሽ የምትጁ ተብላ ራሱ ወይዘሮ ምነትና እንግዲህ ምናሴ እያስጨነቋት ነበር ማለት ነው። እዚህ መሃል እንግዲህ ምናሴ እየተከታተለ ለተምቹ መሆኑን ታረጋገጠ በኋላ ትልቅ እርምጃ ነበር የወሰነው ማለት ነው። እሱ ምንድን ነው ተምቹን በፖሊስ ማስያዝ ነበር። እንግዲህ ተምቹ በማያውቀው ጉዳይ ለሰው ብሎ እየተጎዳ ተይዟል ወይም ታስሯል ማለት ነው። ነገር ግን ይህ ነገር ደግሞ ሀኒቹ ስትሰማ ሀና ስትሰማ በጣም ነበር የከበደት። ያው እንግዲህ የማይሆን የለም እንደምንም ብላ ተቋቁማ እንግዲህ እናቲቱንም እናቲቱን በጣም አስቀይሟት ነበር። እንግዲህ ምናሴ ምናሴ ደግሞ ሳያያቅ ነው ጆሮ መቶ እንግዲህ ምናሴን በጣም ሊመታው ሲል አገላግሏቸዋለሁ ያን ጊዜ ሰው ሊመታ ወይም ሊገለን ሲል ያዛለች የሷጉት ነበር እያለ ያለውን ነገር ተናግሯለ ያህነቸው አባት እንግዲህ በጣም እሷን የተወቻቸውና ከቤተሰቦቿ እንግዲህ ቤተሰቦቿ እንዲያስፈልጋቸው ያለው ነገር ሁሉ ነገር ቤተሰብ ጋር እንዲያደርገች እና አባቷ እንደተወቹ እየነገራት እና እሷም ደግሞ እያጠቀሰች ነበር። ማለት ከባድ ነው። ነገር ግን እንግዲህ ባዩሽ ወደ የማይቀረው ተሸኝታ ሊማ ጋርዷን እንግዲህ ወዘር ሜላትን አሳምረሃት መድልኝ እንዲሁም መረጃ አቀብልኝ ልያችሁ ነበር። እንግዲህ እሱ ሸኝቷታል ማለት ነው። ገንዘብ እንግዲህ አስበልቷታል ለምንም ማለት አይቻልም። ባዮች በስተ መጨረሻ እንግዲህ ከዛ የገዛ ጋርዷ ሚስተረኛዋ ሸኝቷታል ከርቷት ማለት ነው። እንግዲህ ወይዘሮ የሚላትም እንግዲህ ታምፍ ለተሰራ እስር ቤት ሄድ ያለው ነገር የለም። መረጃ ለፖሊስ ሰጥታ እንዲለቀቅና ከእናቱ ጋር እንዲኖር አደርጋለች ማለት ነው። በጣም ደስ ነው ያለው ታቻ ማለት ነው። ጆሮ ራሱ ይሄን ስተናግረው በጣም ነው ደስ ያለው ማለት ነው። ምናሴም እንግዲህ ተዛዝቶ ይቅርታ እየጠየቀ ነበር። ነገር ግን ወይዘሮ ይመራት ሁሉ ነገር አመች እንዲያመቻቸችው እና በቅርብ እንደሚጠይ እንደሚፈታ ለጆሮ ነግራው ጆሮን በጣም ተደስቷል ማለት ነው። እንግዲህ ዞሮ ይመራት በጣም ጎበዝ ናት። ወራት አትረሳ፣ ሁሉ ነገር የምታስታውስ ጎበዝ ናት ማለት ነው ያው ውለት ዋንም እንዳለ ሆኖ በጣም ለሰው ልጅ ያላት ክብርና ሁኔታ በጣም ጎበዝ ናት። እንግዲህ በስተ መጨረሻም መንገድክ ሀኒቹ አባቷ ጋር ሄዳ ድብራ ወስና ሌማ ነው አባቷ ጋር ሄዳ እንግዲህ በጣም ሆዲ ብር ብሷት ነበር፣ እያለቀሰች ነበር። ምክንያቱም አስቸጋሪ ነው። ረሷ ከሆን እነዚም ቤተሰቦች ናቸው። አዲስ ፍቅር ነው። አዲስ ቤተሰብ ነው ምታርግ እዛም ደግሞ አባቷ ግዴታ እሷ የምታስፈልግ ከሆነ በጣም ብቻ ከባድ ነው። አልሙሄም እንግዲህ ወይዘሮ ሚራት እንግዲህ ወይዘሮ ሚራት ባዩሽ ሄዳለች ማለት ነው። በስተመጨረሻ ምንድዝ ከሆኑ አለ። እርግብም እንግዲህ እስካሁን አልተገኘችም። እንግዲህ ታምጁ ታለቁ ደግሞ በሰላም ደስታቸው እንደሚጓነጽፉ ተስፋ እናደርጋለን ማለት ነው። ምናሴም በጣም ነው የደነገጠው። እውነት እንደዛ ስትመታጎት የነበር የከለክ ያዋንትን ያዙት ያዳነ ምናምን ሲለው በጣም ስብር ነው ያደረገው። ሁሉ ለህንቹ ቢያዋራት እኮ እና ቢያማከራት እንደዛ የሰላም ነበር ስትል ማለት ነው። ብዙ ጊዜ እንደውም የሆነ ነገር ማውራት ተፈለገ ምናሴ ለሀና ነበር ከሰላም እንደውም ሀናን ነበር የሚያዋራት ይህን እንግዲህ አላዋራትም፣ እና እንደዚህ የተፈጸመ ማለት ነው። ያው ክፉ እንግዲህ በራሱ ጊዜ ነው። ወዘሩ ባዩች ግን በእውነት እንዴት ስራዋ የገዛ ጋዳ ነው እንግዲህ እሱም ደግሞ በገንዘብ ተገዝቶ እንደዚህ ያደረጋት ማለት ነው። ያው እንግዲህ እስካለን ድረስ መልካም ስራ ብንሰራ ወይ መልካም ሆነን ብንበደል ይሸራ እንጂ መጥፎ ሰርተን ወደውኑ የሚከፈልም ማለት ነው እና መልካም መሆን ለሰው ልጅ የተወሰነ አሪፍ ነው። የእሷ እንግዲህ እንደዚህ ወይዘሮ ሜላትን ሚዝክ ሊያክ እንደዚህ ስታደርግ የገዛ ጋርዷ ሚስተራኛዋ ዞሮ ደግሞ የእሷን አይቶ እሷን ዋጠቃት ማለት ነው። ብቻ በጣም ያሳዝናል። እንግዲህ ጓደኛ የማይታመንበት ዘበን ያለ ነው። በጣም ከባድ ነው ሰዓቱ ያሁኑ።